በአፈጻጸም ግምገማው ላይ ተገኝተው የመክፈቻ ንግግር ያደረጉት የክልሉ ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾም በክልሉ በተለያዩ ዘርፎች የተጀመሩ የልማትና የመልካም አስተዳደር ስራዎች በፓርቲና በመንግስት ቅንጅታዊ አሰራርና ድጋፍ እየተከናወኑ ይገኛል ብለዋል። የመንገድ ዘርፍ ልማትን በተለየ ትኩረት መምራት አለብን ብለን በጀመርናቸው ናቸው ስራዎች የትራንስፖርትና መንገድ ልማት ቢሮውም ከዘርፍ አመራሮች ባለሙያዎች ጋር በቅ ምክክር ውይይት አድርጎ በዚህ በጀት ዓመት አስቀድመን የማሽነሪ ጥገናዎችን አከናውነናል። በሌሎቹም በትምህርት በጤናው የሰራናቸው ስራዎች ውጤታማ ናቸው። እነዚህን የበለጠ በዚህ ቀሪው ሁለተኛው ሩብ ዓመት ላይ ማላቅን ይጠይቃል። አንድ ሰው ዝም ብሎ ደርሶ በመመለስ ውይይት በማድረግ ሳይሆን በሄደበት አካባቢ ግብርናውን ከየት ወዴት አድርሷል፣ ትምህርት ምን አድርጓል፣ ጤናን እንዴት አሻሽሏል? የመንገድ ፕሮጀክትን የት አድርሷል? የሚለው አይነት ድጋፍ የምናደርግበት ቀጥታ ታች ወርደን የምንደግፍበት ነው። ለዚህ በፓርቲያችን መርነት በየአካባቢው ከማህበረሰብ ጋር ውይይት የምናደርግበት፣ ምክክር የምናደርግበት የማህበረሰብ ችግሮቹን አዳምጠን ምላሽ የምንሰጥበት ነው። የአገልግሎት አሰጣጥን ለማሳለጥ የመሰባ አንድ ማዕከል ግንባታ ስራዎች በመጠናቀቅ ላይ መሆናቸውን ተናግረዋል። በግብርና ዘርፍም ከተከናወኑ ተግባራት መካከል የመህር አዝመራ በማሳ ሽፋን በላቀ ሁኔታ እየተሰራ እንደሚገኝ የገለጹት ርዕሰ መስተዳድሩም በዘንድሮ ክረምት ከበፊቱ በተለየ ሁኔታ የሻይ ተክልን የማስፋፋት ተግባር ተከናውኗል ብለዋል። በግብርናው ዘርፍ ላይም በተለመደው መንገድ የመህር ምርትን በተሻለ መጠን የማሳ ሽፋንም የምርት አቅምም መፍጠር የቻልንበት ምናልባት ከ350 60 ሺህ ሄክታር መሬት በላይ በዚህ መኸር ወቅት በምርት ተሸፍነን ከ10 ሚሊዮን ኩንታል ምርት በላይ መሰብሰብ የቻልንበት ይሄ ትልቅ ለውጥ ነው። በአንድ በኩል የማሳ ሽፋናችንንም እያሳደግ ነው ያለነው። ይሄ በዋና ዋና ሰብሎች ነው። የሌሎቹ በአትክልቱ፣ በፍራፍሬው፣ በስራ ስሩ የተሸፈነው ቀላል የሚባል አይደለም። በአራት ወረዳዎች ላይ የሻይ ችግኝ ተከላ በጥሩ ሁኔታ ቅድመ ዝግጅት ተደርጎ በጣም ሰፋፊ የሆኑ በጌሻ በሽሽንዳ በደቻ የሻይ ችግኝ ተከላና ዝግጅት አድርገናል። እነዚህ አይነት አቅም የሚፈጥሩ ለዛሬ ብቻ ሳይሆን ቀጣይ ላሉት ጊዜያትም የኢኮኖሚ አቅምን የሚፈጥሩ ጉዳዮች በደንብ መስፋት ማድረግ አለባቸው። በሌሎችም በእንስሳት እርባታ በመኖ ዝግጅት በትምህርት በጤና በበጎ አድራጎትና የጸጥታ ተግባራት እየተከናወኑ መሆኑን የገለጹት ርዕሰ መስተዳድሩ የባለሙያዎችንም ሆነ የአመራሩን አቅም ከመገንባት አኳያ መጠነ ሰፊ ስራዎች በመሰራት ላይ መሆናቸውን አስረድተዋል እንደዚሁ ከሌማት ትሩፋትም ጋር እያይዘን የመኖ ልማት ማስፋት አለብን ዘመናዊ መኖ ልማት ብለን ባል ነው ወደ ሶስት ዞኖች አካባቢ የመኖ ማምረቻ ማሽኖች ተከላ ኦሎሞስ ተጠናቆ ወደ ስራ እየገባ ይገኛል። ከዚህም ጋር ተያይዞ ዘንድሮ ሀገራዊ ምርጫ የሚካሄድ ስለሆነ በተለያዩ ዘርፎች የተጀመሩ የልማት፣ የመልካም አስተዳደርና የዲሞክራሲ ስርዓት ግንባታ ስራዎችን በላቀ ቁርጠኝነት መከናወን እንዳለባቸው ርዕሰ መስተዳድሩ አሳስበዋል። በአንደኛ ሩብ ዓመት የተከናወኑ የመንግሥትና የፓርቲ ስራዎች በክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት በጽሕፈት ቤቱ ኃላፊም አቶ አለማየሁ አይበራ ሪፖርት ቀርቦ ውይይት ተደርጓል። በመንግሥት በኩል በተለያዩ ተቋማት የተከናወኑ ተግባራትን የክልሉ ፕላን ኮሚሽን ኃላፊ ወይዘሮ ወሰነች ቶማስ ያቀረቡ ሲሆን በግብርና ልማት ዘርፍ በሰብል፣ በእንስሳት እርባታም፣ በቡና ሻይና ቅመማ ቅመም ዘርፎች በርካታ ስራዎች መከናወናቸውን በሪፖርታቸው አመላክተዋል። የእንስሳትና የሰብል ዝርያዎችን ከማሳደግና ከማስፋፋት አኳያም በምርምር ተቋማት የተለያዩ ስራዎች በመከናወን ላይ መሆናቸውን አክለዋል። በሌሎች ተቋማት በህብረት ሥራ፣ በደንና አካባቢ ጥበቃ፣ በኢንተርፕራይዝ፣ በሰራተኛና ማህበራዊ ጉዳይ፣ በኢንዱስትሪ ልማት፣ በትራንስፖርትና መንገድ ልማት፣ በጤናና ሌሎች ተቋማት የተከናወኑ ተግባራት ቀርበው ውይይትና ግምገማ ተካሂደዋል። በውይይት መድረኩ ላይ የክልሉ መንግስት ዋና ተጠሪ አቶ ፍቅሪ አማን፣ የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው፣ የክልል ቢሮ አመራሮችና ከስድስቱም ዞኖች እንዲሁም ከከተማ አስተዳደሮች የተውጣጡ የሥራ ኃላፊዎች ተሳታፊ ሆነዋል።